ሰላም ጤና ይስጥልን። በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የግንቦት 14 2017 ዓ ም የረፋድ ዜናዎችን ይዘንላችሁ ቀርበናል። በወሎና ጎጃም ቀጠና የውጊያ ግንባሮች ፋኖ ከፍተኛ ድል ያገኘባቸው ውጊያዎች ተካሂደዋል። የጦር ግንባር መረጃዎችን ይዘናል። ብርሃኑ ነጋ በጉዞአቸው ምን ገጠማቸው? ከአዳራሽ እንዳይወጡ ሆኗል። ፍራቻ ውስጥ መግባታቸውም ነው የተነገረው። አብይ አህመድ ወደ ጠፈር የሚያደርጉትን ጉዞ በሚመለከት የተሰራጨው መረጃ እያነጋገረ ነው። ከጉዟቸው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 በወሎና ጎጃም ቀጠና የውጊያ ግንባሮች ፋኖ ከፍተኛ ድል ያገኘባቸው ውጊያዎች ተካሄዱ። በሰሜን ወሎ ዞን ላስታ ወረዳ ከድብኮ ከተማ በቅርብ ርቀት በሚገኘው ቆጋ ወንዝ አካባቢ በተፈጸመ የደፈጣ ጥቃት አምስት የመከላከያ ሰራዊት አባላት ሲገደሉ ከ12 በላይ የሚሆኑት ደግሞ ክፉኛ መቁሰላቸውን የአፋ ባህ ላስታ አሳምነው ኮር ለሮሃ በላከው መረጃ ሳውቀዋል። የአገዛዙ ወታደሮች በሶስት ሲኖትራክ በሁለት ካሶኒና በአንድ አይሱዙ ኤፍኤስአር ሙሉ ተሳፍረው መነሻቸው ዘመቻቸውን ላሊበላ ከተማ በማድረግ ወደ ጋሸና ከተማ እየተጓዙ በነበረበት ወቅት ነው የደፈጣ ጥቃት የተፈጸመባቸው ተብሏል። ወታደሮቹ በዚህ የደፈጣ ጥቃት የተገደሉ አባሎቻቸውን ጨምሮ የቆሰሉ ከ12 በላይ ወታደሮችን በአንድ ፓትሮልና በአንድ አምቡላንስ ጭነው ወደ ጋሸና ከተማ መሸሻቸውን ነው ፋኖ የገለጸው። በተመሳሳይ ከትናንት በስቲያ ግንቦት 11 2017 ዓ.ም በዚሁ ድብኮ ቀጠና ልዩ ስሙ አሮጌው ድብኮ ተብሎ በሚጠራው ቦታ በተፈጸመ የደፈጣ ጥቃት የአብይ ወታደሮች ከባድ የሆነ የሰብአዊና ቁሳዊ ውድመት ስለማስተናገዳቸው መገለጹ አይዘነጋም። ወታደሮቹ ላይ የደፈጣ ጥቃቱ የተፈጸመው የብልጽግና አመራሮችን ከላሊበላ ወደ ጋሸና አጅበው እየተጓዙ በነበረበት ሲሆን በዚህም ከባድ ጉዳት ደርሶባቸዋል ተብሏል። በጎጃም ቀጠና ደግሞ የአማራ ፋኖ ብሔራዊ ኃይል አንደኛ ክፍለ ጦር የኮረኔል ታደሰ ሙሉ ነብርጌድ በዛሬው ዕለት ሁለቱ ሻለቆች ሁለት የተለያዩ ቦታዎች ላይ ያገዛዙን ጦር እንቅስቃሴ በመከታተል ከገርጨጭና ከዳጊ በሌሊት 10 ሰዓት 45 ሰዓት ተነስቶ ሳንጊን ለመያዝ ያደረገውን ጥረት አክሽፈዋል። በዚህ ውጊያ ሰባት ወታደሮች የተገደሉ ሲሆን በርካታ ቁስለኞች በፓትሮል ሲያጓጉዙ ታይተዋል። ሁለት ከፍተኛ አመራሮችም ተገድለዋል። ይህ የብልጽግና ወታደርም ተቋማት ላይ ዝርፊያ ፈጽሟል። የተክሌይ ተራራ ማህበራት ቢሮንና የአማራ ብድርና ቁጠባ ተቋም ቢሮ በመስበር የተለመደውን ዝርፊያ ፈጽመዋል። ሌላኛው ዳጊ ከተማ ላይ የጊዮን ሻለቃ ሰርገው በመግባት የአመራሩን መቀመጫ ካምፕ ማውደም የቻሉ የተባሉ ሲሆን በተጨማሪም ደግሞ አንድ ከፍተኛ መኮንን ተደምስሷል። ውጊያውን መቋቋም ያልቻለው ኃይል በደረሰበት ከፍተኛ ምት ቤተ ክርስቲያን ተጠልሎ ይገኛል። ዲሽቃዎችና ብሬኖች ወደ ሌላ ቦታ ግዳጅ ሄደዋል በሚል ሸውዳችሁናል በሚልም መከላከያዎችና አድማ ብተናዎች እርስ በርስ ተፋጠዋል ሲል የክፍለ ጦሩ ቃል አቀባይ ፋኖ ሀብታሙ የሱፍ ገልጿል። በተመሳሳይ በምስራቅ ጎጃም ቀጠና የጅበላ ሙተራ ብርጌድ በአምስት አቅጣጫ ማለትም ፈንድቃ፣ ደብረ ኤልያስ፣ በቸርተከል መገንጠያ፣ በየቦ ማርያም ቦርቡራ በተባሉ አቅጣጫዎች በጠዋቱ ከበባ ለማድረግ እጅግ ብዙ ቁጥር ያለው ጦር ያስገባው ያገዛዙ ጦር መንገድ ላይ በተጣለ ድንገተኛ ደፈጣ ክፉኛ ተመቷል። ውጊያው በዋናነት በቸርተከልና በሊባኖስ ግንባሮች እየተካሄደ ሲሆን፣ በእነዚህ ግንባሮችም በርካታ ቁጥር ያለው የብልጽግና ኃይል ተደምስሷል። በተለይም በሊባኖስ በኩል በከፍተኛ ሁኔታ በመመታቱ እስከ ምሽት ድረስ አስክሬንና ቁስለኛውን ሲያጓጉዝሏል። በዚህ ውጊያ በሊባኖስ ግንባር ብቻ 12 አስክሬን፣ 35 ቁስለኛ ከፍተኛ ተነስተዋል። በተያያዘ ዜናም የቀስተ ደመና ብርጌድ ፋኖች ደብረ ኤልያስ ከተማ ላይ በመግባት ያገዛዙን ኃይል ለከፍተኛ ኪሳራ ዳርገውታል። ትናንት ግንቦት 13 2017 ዓ ም ለልዩ ተልዕኮ ወደ አዲስ ቅዳም ከተማ ያቀናው የአፋ ባሃ ጎጃም አገው ምድር ሶስተኛ ክፍለ ጦር አስረኛ ኤፍሬም አጥናፉ ብርጌድ መንገድ ሊዘጋበት የተንቀሳቀሰውን የብልጽግና ሰራዊት እየለበለበች ወደ አድጓሚ ተራራ በመሸኘት የነበራትን ተልዕኮ አሳክታ በድል ተመልሳለች። ብርሃኑ ነጋ በተገኙበት መድረክ የለንደን ፋናዎች ከፍተኛ ተቃውሞ አካሄዱ። የለንደን ፋናዎች በእንግሊዝ እየተካሄደ በሚገኘውና ብርሃኑ ነጋ በተገኙበት ወርልድ ኤዱኬሽን ፎረም ላይ ተገኝተው በአማራ ህዝብ ላይ የሚፈጸመውን ጥቃት ተቃውመዋል። የአብይ ዋነኛ አገልጋይ የሆኑት ብርሃኑ ነጋ በአዳራሽ ውስጥ ተቀምጠው ለመውጣት ፍራቻ ቢያድርባቸውም አብረዋቸው የተጓዙት ወይዘሮ አያለች እሸቴ የትምህርት ሚኒስትር ሚኒስትር ደኤታን ጨምሮ ሌሎች አገዛዙ ካድሬዎች ተቃውሞ ገጥሟቸዋል። በተቃውሟቸውም አብይና አገዛዙ በአማራ ህዝብ ላይ የሚፈጽሙትን የዘር ጭፍጨፋ ማንነት ተኮር ጥቃትን ማሳደድ አንስተዋል። ዛሬ የምንገኘው ወርልድ ኤዱኬሽን ፎረም ላይ ለንደን በተዘጋጀው ነው። ብርሃኑ ነጋ አምልጦናል፣ ውስጥ ነው ያለው። አልወጣም ብሏል። ቀደም ሚኒስቴሮቹን አግኝተናቸው ያው መናገር ያለብንን ተናግረናል። አልወጣም ብለዋል። ብርሃኑ ነጋ እዚህ ውስጥ ነው ያለው እንደምታዩት ይሄ ይሄውና እዚሁ ውስጥ ነው ያለው። ትላንትና ከትላንት ወዲያ ተደብቆ መጥቶ ነው ንግግር ያደረገው። እንዳያችሁት አሁንም እየጠበቅን ነው ነው። እንግዲህ የሚወጡ ሚኒስቴሮች እንዳለ ሮጠው ገብተዋል። ከኢትዮጵያ ተጠራርተው የመጡ ሚኒስቴሮች እንግዲህ እስከሚወጡ እየጠበቅ ናቸው ነው በየት አባቱ እንደሚወጣ እየጠበቅን ነው ነው። ድምጻችንን እናሰማለን። እንግዲህ ለንደን ፋኖ ሶፋ ማራጅ ነው ሳይ

አብይ አህመድ ወደ ጠፈር የሚያደርጉትን ጉዞ በሚመለከት የተሰራጨው መረጃ እያነጋገረ ነው። በሴራ የሰላም ኖቤል ተሸልመው የዓለማችንን አስከፊ ጦርነቶች፣ ህዝባዊ እልቂቶች፣ የእርስ በርስ ግጭቶችና ማንነት ተኮር ማፈናቀልና ማሳደዶችን ያካሄዱት የበሻሻው ሰው አብይ አህመድ አሊ አሁን ደግሞ በኢትዮጵያ ህዝብ ላይ ሌላ ስላቅ ጀምረዋል። ስላቁም የዓለም የመጀመሪያው መሪ ሆኜ ስፔስን እጎበኛለው የሚል ነው። ዓላማው ምንድን ነው ለሚለው ደግሞ መሬት ላይ ለሚጨፈጭፉት ህዝብ ሰማይ ላይ ሆነው ስለ ሰላም ሊያወሩት ነው ተብሏል። ሀሰተኛ መረጃዎችን በማጋለጥ ስራው የሚታወቀው መሰረት ሚዲያ ደግሞ ይህን የአብይን እብደት የወለደው ፍላጎት ተገቢነት ያለው አስመስሎ ለማቅረብ ሞክሯል። ዘገባው ጠቅላይ ሚኒስትሩ ወደ ስፔስ የሚጓዙት ለዓለም ህዝብ ሁሉ ስለ ሰላም ሊሰብኩ ነው ብለዋል። ቢያንስ በዚህ ዘገባ ላይ የአብይ ተደጋጋሚ የጦርነት ፍላጎቶች ሊነሱ፣ የጉዞውም አደገኛነት ሊጠቀስ በተገባ ነበር። ሆኖም ግን ይህን አልታየም። በዓለም ታሪክ ወደ ጠፈር የተጓዙ ሰዎች ቁጥር 721 እንደሆነ የታሪክ ድርሳናት ያሳያሉ። ከእነዚህ ውስጥ አብዛኛዎቹ የጠፈር ተመራማሪዎች ሲሆኑ ከቅርብ ዓመታት ወዲህ ግን ጥቂት ሰዎች ከፍተኛ ገንዘብ በመክፈል የዝቅተኛው ንፍቀ ክበብ የጠፈር ጉብኝት አድርገዋል፣ ይላል ዘገባው። በመሪ ደረጃ ግን አብይ የመጀመሪያው ናቸው። ሚዲያው በኤምሬቶች የሚገኙ ምንጮቼ አረጋገጡልኝ ብሎ እንደዘገበው ውይይቱ በኢትዮጵያ መንግስት እንዲሁም በተባበሩት ኤምሬቶች በኩል በስፋት ንግግር እየተደረገበት ነው። ፕሮጀክት ኤክስ የሚል ስም ተሰጥቶት እየተሰራበት እንደሆነ የሚነገርለት ይህ የጠፈር ጉዞ ወጪው በተባበሩት ኤምሬቶች የሚሸፈን መሆኑን እንደሌላ እዛው ዱባይ የሚገኝ ምንጭ መናገሩም ተዘግበዋል። አብይ አህመድ ኢትዮጵያን ለተባበሩት አረብ ኤምሬቶች መሸጣቸው በይፋ የሚታወቅ ጉዳይ ሲሆን ለዚህ ውለታቸውም የተለያዩ ጥቅማ ጥቅሞች ይበረከትላቸዋል። ከዚህም ውስጥ አንዱ ራሳቸው የዱባይ መሪዎችን ጨምሮ የዓለም መሪዎች በታሪካቸው አድርገውት የማያውቁትን ጉዞ ማመቻቸት ነው። የሰለጠኑ ዓለማት መሪዎች የሀገራቸው ኢኮኖሚያዊ አቅም ይህን ማድረግ የሚሳነው ባይሆንም በህዝብ ገንዘብም ሆነ ጊዜ የመቀለድ ፍላጎቱ ስለሌላቸው አድርገው ታቁም። አብይ በዚህ ጉዟቸው በተባበሩት አረብ ኤምሬቶች ይሸፈንላቸዋል የሚባለው ወጪ 55 ሚሊዮን ዶላር፣ በኢትዮጵያ ብር ደግሞ ሰባት ቢሊዮን ገደማ ነው። ለአብይ የጦርነት ፍላጎት ማሳኪያና ንጹሐንን መጨፍጨፊያ ድሮን የምታቀርበው የተባበሩት አረብ ኤምሬቶችም ያለምንም ምላሽ ለዐቢይ በግላቸው የምታፈሰው ገንዘብ የለም። በዚህም ከከተማ የቤትና የሆቴል መሬት እስከ ገጠር የግዙፍ እርሻ መሬቶች፣ ከፋብሪካ ግንባታ እስከ ማዕድን ማውጣት ድረስ ያሉ የቅናሽ ሽያጭና የስጦታ በረከቶች ቀርበውላታል። ለበረሃማዎቹ ለአቡዳቢና ለዱባይ ባለሀብቶች አዲስ አበባና ደብረ ዘይትን ጨምሮ በሌሎች ከተሞች አማራጭ የሆናቸው ዘንድ በባለቤትነት የሚይዙት ወሳኝ የከተማዎች ቦታዎች እንዲኖራቸው አዲስ ሕግ በፓርላማ ወጥቶላቸዋል። የውጭ አገር ዜጎችን የመሬትና ቤት ባለንብረት ማድረግ የሚችል ህግ። ለዚህ ሁሉ ምላሽ ደግሞ አብይ አህመድ አሊ ወደ ጠፈር ይጓዛሉ። እርሳቸው የሰላም መልእክት ለማስተላለፍ ወደ ጠፈር ከመጓዛቸው በፊት አሁን ካለው የአማራና የኦሮሚያ ክልል ጦርነት በተጨማሪ ከትግራይና ከኤርትራ ጋርም ሌላ ጦርነት ይቀሰቀሳል በሚል ህዝቡ ፍራቻ ውስጥ ገብቷል። ለዚህ ደግሞ የእርሳቸው መንግስት የጦርነት ጥሙን ለማርካት የሚፈጽማቸው ትንኮሳዎችና ፕሮፓጋንዳዎች ምክንያት ናቸው። አብይ አህመድ የአንድ አነስተኛ ክልልን ዓመታዊ በጀት በሚያክል ወጪ ወደ ጠፈር ሲጓዙ 20 ሚሊዮን ኢትዮጵያውያን በረሃብ አለንጋ እየተገረፉ ነው። አብይ አህመድ ለዓለም የሰላም ምሳሌ ለመሆን በሚል ወደ ሰማይ ሲነጉዱ አንድ ኢትዮጵያዊ ከዋና ከተማው አዲስ አበባ 100 ኪሎ ሜትር በነጻነት መጓዝ በማይችልበት ሁኔታ ነው። መሬት ላይ ቁጭ ብለው ጦርነት እየጠመቁ ጨረቃን እየዞሩ ስለ ሰላም ቢያወሩ ስላቅ እንጂ ሌላ ምንም ሊሆን አይችልም። ይህ ሁሉ ግን የእርሳቸውን የግል ፍላጎት ለማሳካት እንጂ ምንም ሀገር ሀገራዊ ፋይዳ የሌለው ጉዳይ መሆኑ ሀቅ ነው ዐቢይ ደግሞ የግል ምኞታቸውን በህዝብ ሀብትና ንብረት እያሳኩ ያሉ ሰው መሆናቸው ይታወቃል ይህን ጉዞ በሚመለከት አስተያየታቸውን የጠየቅናቸው ሰዎች መሄዱንስ ይሂዱ አይመለሱም ብለን ግን ተስፋ እናደርጋለን የሚል ምላሽ ሰጥተውናል ምናልባትም ወደ ጠፈር ሳይሆን ላይመለሱ ከኢትዮጵያ ሊወጡ ይችላሉ ሲሉም ያክላሉ ዐቢይ መንግስታቸው እየተገዘገዘ መሆኑ ከገባቸው ሙሉ ካድሬዎቻቸውን አታለው ከመውጣት ወደ ኋላ እንደማይሉም እሙን ነው የሆነው ሆኖ የዐቢይ ካድሬዎች ለጉዞው ዝግጅት እንዲደረግ መመሪያ እንደወረደላቸው በመሰረት ሚዲያ ዘገባ ላይ ተጠቅሷል። የብልጽግናው አገዛዝ ሰሞነኛ ሁነቶችን አስመልክቶ እንዲተገበሩ በሚል ጥብቅ ትእዛዞች አስተላለፈ። አገዛዙ ካስተላለፋቸው ጥብቅ ትእዛዞች መካከል ፋኖ ተዳክሟል፣ እጅ እየሰጠ ነው የሚለውን በሰፊው መስራትና ህዝቡ በፋኖ ተስፋ እንዲቆርጥ ማድረግ የሚለው የመጀመሪያው ነው። የጤና ባለሙያዎችን አመፅ፣ ከዚህ በፊት የቤተ ክርስቲያን የካቲት አምስቱን አመፅ ባከሸፍንበት መንገድና አዳዲስ ስልቶችን በመቀየስ ማክሸፍ አለብን የሚለው ሌላው ነው። መምህራን አመፅ ሊያነሱ ወይም አድማ ሊመቱ ይችላል ችላሉ ያለ አገዛዙ፣ ስለዚህ ቀድሞ በዞን በወረዳ መሰብሰብ ለርዕሰ መምህራንን ጥቅማጥቅም መስጠት፣ አመፅ ሊያስነሱ የሚችሉትን በመለየት ቀድሞ ማዋከብና ማሰር፣ በተጨማሪም በስብሰባ ብሬንወሽ ማድረግ አለባችሁ ብሏል። ስራ አጥ የሆነው ወጣት ለአመፅ ዝግጁ ስለሆነ ወጣቱን የመመልመል ከፋኖ ጎን እንዳይቆም ማድረግና ወደ አመፅ እንዳይገባ ማድረግ የሚለውም ሌላው መመሪያ ነው። ለገበሬው ከኛ በላይ የሚቆረቆር የለም በሚል ማህበራዊ ሚዲያውንና ሚዲያውን መቆጣጠር፣ ለዚህም እንዲያግዝ ምርጥ ዘር ማዳበሪያ አቀረብን የሚል ተከታታይ የሚዲያ ዘመቻ ማካሄድ እንደሚያስፈልግ ተነስተዋል። ከትግራይ ጋር ለምናደርገው ጦርነት ከህወሓት አንደኛውን አንጃ ደግፎ ሌላኛውን አንጃ መከፋፈል፣ ሰሞኑን በአንዳንድ ከተሞች እንደተደረገው ሰላማዊ ሰልፍ ማካሄድና በህዝብ ፍላጎት ነው የገባ ነው የሚለውን ለዓለም አቀፉ ማህበረሰብ ማሳወቅና ማሳየት ህጋዊ ሁነን ከትግራይ ጋር ጦርነት መቅጠም የሚለውም ሌላኛው ብልጽግና ለካድሬዎቹ ያወረደው መመሪያ ነው። ሁለት የእስራኤል ኤምባሲ ሰራተኞች በአሜሪካ ዋይት ሀውስ አካባቢ ተገደሉ። በአሜሪካ የሚገኘው የእስራኤል ኤምባሲ ሰራተኞች የሆኑ ሁለት ግለሰቦች በዋሽንግተን ዲሲ በሚገኘው የአይሁድ ሙዚየም ደጃፍ ላይ መገደላቸውን የአገሪቱ ባለስልጣናት ተናግረዋል። ሟቾቹ አንድ ወንድና አንድ ሴት የተተኮሰባቸው በካፒታል ጁዊሽ ሙዚየም ውስጥ ከተዘጋጀ አንድ ሁነት እየወጡ በነበረበት ሰዓት እንደሆነ ምንጮች በአሜሪካ የቢቢሲ አጋር ለሆነው ሲቤስ ተናግረዋል። ጥቃቱ የታቀደ እንደሚመስልም አክለዋል። ከሚሽ ቱ ሶስት ሰዓት ገደማ ላይ ግድያ የተፈጸመበት አካባቢ በርካታ የቱሪስት መስህቦች፣ ሙዚየሞች የሚገኙበት ሲሆን የኤፍቢአይ የዋሽንግተን የመስክ ቢሮን ጨምሮ ሌሎች የመንግስት መስሪያ ቤቶች የሚገኙበታል። ዘገባዎች እንደሚያመለክቱት ግድያው በተፈጸመበት ሰዓት በርካታ የእስራኤል ኤምባሲ ሰራተኞች ሙዚየም ውስጥ እውነቱን እየታደሙ ነበር። የአሜሪካ የሀገር ውስጥ ደህንነት ኃላፊ ክሪስቲናውም በኤክስ ገጻቸው ባሰፈሩት ጽሁፍ ዛሬ ምሽት ሁለት የእስራኤል ኤምባሲ ሰራተኞች በአይሁዳውያን ሙዚየም አቅራቢያ ትርጉም በሆነ አኳኋን ተገድለዋል ሲሉ ግድያውን አስታውቀዋል። ባካቹ ለሰለባዎቹ ቤተሰቦች ጸሎት አድርጉ፣ እነዚህን ነውረኛ ጥፊዎች ለፍትህ እናቀርባለን ብለዋል። በተባበሩት መንግስታት የእስራኤል አምባሳደር በበኩላቸው ክስተቱን ነውረኛ ጸረ ሴማዊ ድርጊት ሲሉ ጠርተውታል። አምባሳደር ዳኔ ኤክስ ላይ ባስተላለፉት መልእክት ዲፕሎማቶችና የአይሁድ ማህበረሰብን መጉዳት ቀይ መስመር ማለፍ ነው ብለዋል። የአሜሪካ ባለስልጣናት ይህንን የወንጀል ድርጊት በፈጸሙት ላይ ጠንካራ እርምጃ እንደሚወስድ እንተማመን ናለን ሲሉም ጽፈዋል። ክስተቱ ፖሊስ ከፍተኛ ምላሽ እንዲሰጥ ያደረገ ሲሆን የተለያዩ የከተማዋ ዋና መንገዶች ተዘግተው ነበር። የአገር ውስጥ መገናኛ ብዙሀን ሰለባዎቹ ወንድና ሴት ተብለው እንደተለዩ የዘገቡ ሲሆን ስማቸውን ግን ይፋ አልተደረገም። የእስራኤል ኤምባሲ ቃል አቀባይ በሙዚየም ውስጥ ሁነት ሲታደሙ የነበሩ ሁለት ሰራተኞቻቸው በቅርብ ርቀት በተፈጸመ ተኩስ መገደላቸውን አረጋግጠዋል። ቃል አቀባዩ ታልናኒም ከሆን የአካባቢው እና በፌዴራል ደረጃ የሚገኙ ህግ አስከባሪ አካላት ተ ተኩስ የፈጸሙትን በቁጥጥር ስር እንደሚያውሉና በመላው አሜሪካ ለሚገኙ የእስራኤል ተወካዮችና የአይሁድ ማህበረሰቦች ጥበቃ እንደሚያደርጉ ሙሉ እምነት አለን ብለዋል። ጥቃቱ በተፈጸመበት ሰዓት የእስራኤል አምባሳደር በሙዚየም ውስጥ በተዘጋጀው ሁነት ላይ እንዳልነበሩ የአሜሪካ መገናኛ ብዙሀን ዘግበዋል። ጥቃት ፈጻሚዎቹን ለመያዝ አሰሳ እየተደረገ ነው። ተጠርጣሪው የአገጭ ጺም ያለው ሰማያዊ ጅንስና ሰማያዊ ጃኬት ያደረገ ወንድ እንደሆነ ምንጮች በአሜሪካ የቢቢሲ አጋር ለሆነው ሲቢኤስ ተናግረዋል። እንደ ሲቢ